ደግሞ እንደ ልማዳችን እግዚአብሔርን ፊት ልንፈልግ በያላችሁበት ሁኔታ በያላችሁበት ሰዓት አቆጣጠር ወደዚህ ቤት የመጣችሁ ሁሉ እግዚአብሔር አምላክ ይባርካችሁ። በያላችሁበት ጸጋ ይብዛላችሁ። እግዚአብሔር አቅምን ይጨምርላችሁ። እግዚአብሔር ከእናንተ ጋር ይሁን፣ ሰማያትን ይክፈትላችሁ። በጌታ በኢየሱስ ስም ተባረኩ። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን የረዳን ያገዘን አቅም የሆነን ኃይል፣ ብርታት፣ ጉልበት የሆነን የጠበቀን፣ የራራልን ፊቱን በላያችን ላይ ያበራ በፊቱ ደግሞ እሱ ደስ የሚሰኝበትን የሚከብርበትን ነገር እንድናደርግ በሱ ውስጥ ባለው ደስታ ደግሞ እንድንደሰት በሱም በማክበር ውስጥ ባለው ክብር እንድንከብር ዛሬም ከፊቱ እንዳንታጣ ዛሬም ከዚህ በረከትና ህይወት ካለበት ህብረት እንዳንጎድል በምሕረትና በቸርነቱ ደግፎ አጽንቶ ላቆመን ለአምላካችን ለእግዚአብሔር በእውነት ክብር ይሁንለት። ጌታን እጅግ አድርገን እናመሰግናለን። እንደ እግዚአብሔር እንደ አምላካችን ያለ ማንም ስለሌለ እንደገና ዛሬም እግዚአብሔር እድል ስለሰጠን ምሕረትና ቸርነቱን ስላገነነልን ከፊቱ ስላልታጣን ወገኖቼ የእግዚአብሔር ስም የተባረከ ይሁን። ብዙዎች በብዙ ውጥረት በብዙ ጭንቀት ባሉበት በራሳቸው ፈቃድና ሀሳብ ተይዘው በሚባክኑበት እንዲሁም ደግሞ በእኛ በኢትዮጵያ ላለን በብዙ እንቅልፍ ውስጥ ባሉበት እኛ ግን ከያለንበት ሁኔታ ወተን በእግዚአብሔር በአምላካችን ፊት እንድንሆን ይህንን መልካም ፍለጋ የሰጠን ከኛ የሆነ ምንም የለም፣ ሁሉ በእርሱ ከእርሱ ለእርሱ ክብር ነውና ተብሎ እንደተጻፈ ለእርሱ ክብር በሱ ውስጥ ባለው ክብር ልንከብር በሱ ውስጥ ባለው ደስታ ልንደሰት ፈቃዱንና ሀሳቡን በህይወታችን ሊፈጽም እግዚአብሔር ወዶና ፈቅዶ ይህን መልካም እድል ሰጥቶናልና የሰማይ አምላክ ቅዱስ እግዚአብሔርን እጅግ አድርገን እናመሰግናለን። እንዲሁም ደግሞ መንፈስ ቅዱስ በእኛ ውስጥ ሆኖ የሚቃትት የሚማልድልን፣ እንዴት እንድንጸልይ አናውቅም ይላል። እንዲሁ ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅም። ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረውን የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔርን ፈቃድ ስለ ቅዱሳን ሁሉ ይማልድልናል ተብሎ እንደተጻፈ የሚማልድልን በድካማችን የሚረዳን የሚያግዘን የሚያበረታን መንፈስ ቅዱስ ከኛ ጋር አለ። ክብር ለጌታ ለኢየሱስ። ሲሆን ይሆን አናቅም። እኛ ቃሉ እንደሚል እንዴት እንኳን መጸለይ እንዳለብን እኛ አናውቅም። ነገር ግን ራሱ መንፈስ ቅዱስ ልብን የሚመረምረው የመንፈስን ሀሳብ ምን እንደሆነ የሚያውቀው መንፈስ ቅዱስ እንደ እግዚአብሔር ፈቃድ እርሱ ስለ ቅዱሳን ሁሉ መጸለይ ባለብን ነገር ሁሉ እንድንጸልይ እርሱ ይማልድልናል። እርሱ በመካከላችን አለ። እሱ ከእኛ ጋር አለ። ያጸደቀን ጌታ፣ የመረጠን ጌታ፣ የጠራን ጌታ የወደደን ጌታ ከእኛ ጋር አለ። ለስሙ የሚገባውን ክብርና ምስጋና የሰጠን ነፍሳችንን በፊቱ እያፈሰስን በእውነት እንጠራዋለን። እርሱ በእውነት ለሚጠሩት ሁሉ ቅርብ ነው። ደግሞም ለሚፈሩት ምኞታቸውን የሚያደርግ በቃሎቹ የታመነ ጻድቅና ቅዱስ የሆነ እውነተኛ አምላክ የሆነ ከእኛ ከእያንዳንዳችን ጋር አለ። ክብር ለኢየሱስ ይሁን። ስለዚህ በዚህ ጌታ ፊት እንሆናለን። ነፍሳችንን በፊቱ እናፈሳለን። ክብር ለኢየሱስ ይሁን። ሃሌሉያ! ክብር ለሚገባው ክብርን ስጡ ተብሎ እንደተጻፈ በያለንበት ቦታ ሆነን ክብርን ለጌታ እየሰጠን ነፍሳችንን በፊቱ እያፈሰስን መንፈሳችንን ከሱ መንፈስ ጋር አገናኝተን እንጸልያለን። ጸሎት ወደ እግዚአብሔር ነው። ጸሎት ወደ ማንም አይደለም። እግዚአብሔር ደግሞ የሁላችንን ጸሎት ይሰማል። እግዚአብሔር በትህትና ብንጠራው፣ እግዚአብሔር በእውነት ብንጠራው፣ እግዚአብሔርን ከልብ ከውስጥ ከመንፈሳችን ብንጠራው፣ በየትኛውም አይነት ሁኔታ ብንሆን፣ በየትኛውም አይነት ስፍራ ብንሆን እግዚአብሔር ይመለከተናል። እግዚአብሔር ልዑሉ በቃሎቹ የታመነ የልመናችንን ድምፅ የነፍሳችንን ጩኸት የልባችንን መዋረድ ይመለከታል። ሊያድነን ይመጣል፣ ሊረዳን ይመጣል፣ ሊፈውሰን ይመጣል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። በእውነት ይህን ጌታ በመፍራት በመገዛት ሁል ጊዜ በፊቱ መሆን ከእግሮቹ ስራ ለመታጣት በመንቃት በትጋት ይሁንልን። ትላንትና ለፓስተር ልለው የነበረውን ቃል እንዲሁ አነበዋለው። ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን ምን የሚቃወሙትን የተማራችሁትን ትምህርት፣ የትኛውን ትምህርት፣ እውነተኛ የሆነውን ትምህርት፣ ሕይወት ያለበትን ትምህርት፣ ፍቅር ያለበትን ትምህርት፣ አንድነት ያለበትን ትምህርት፣ የሚያንፀውን ትምህርት፣ የሚመልሰውን ትምህርት፣ ልባችንን የሚያቀናውን ትምህርት የሚቃወሙ መለያየትንና ማሰናከያን የሚያደርጉ ሰዎችን እንድትመለከቱ እለምናችኋለሁ። ከእነርሱም ዘንድ ምን በሉ ይላል፣ ፈቀቅ በሉ። እውነተኛ የሆነውን ትምህርት ከሚቃወሙና በመካከላችሁ ደግሞ መለያየትንና መሰናከያን። ይሄን ቃል የሰጠኝ እኔ ዛሬ አይደለም እዚህ ህብረት ላይ እየጸለይኩኝ የዛሬ ስምንት ወር አካባቢ ምናምን ነው። ካስታወሳችሁም ደግሞ አንብቤ ያለው ሼር አድርጌያችኋለሁ። ዛሬ አይደለም ይህንን ቃል የተቀበልኩት፣ ግን እስከዛሬ ድረስ በልቤ ውስጥ እንዳሁን ሆኖ አለ። ስለዚህ እግዚአብሔር ደግሞ እንደ ቃሉ አስተውለን ጥበበኞች ሆነን በጥንቃቄ እንድንመላለስ ከምንሰማው ከምናየው ነገር ሁሉ ተጠብቀን እንደ እግዚአብሔር ፈቃድና ሐሳብ ጥበበኞች ሆነን የተሰጠንን ይህንን አገልግሎት ይህንን የጸሎት አደራ እንድንወጣ ጌታ በነገር ሁሉ እንደ ቃሉ የሆነ ማስተዋልን በኢየሱስ ክርስቶስም ለእያንዳንዳችን ያብዛልን። ተጠንቀቁ ነው የሚለው። ከምንድን ነው ተጠንቀቁ የሚለው? የተማራችሁትን ትምህርት ከሚቃወሙ እውነተኛውን ትምህርት እውነተኛውን ምክር፣ እውነተኛውን ግሳጼ እውነተኛውን የጌታን መንገድ የጌታ ፈቃድ ወደ እግዚአብሔር ፈቃድ እና ሐሳብ የሚያስጠጋውን እውነተኛውን ትምህርት ከሚቃወሙ ሰዎች መለያየትና ማሰናከያ የሚያደርጉትን ሰዎች እንድትመለከቱ እለምናችኋለሁ። ከእነርሱም ዘንድ ፈቀቅ በሉ። እንዲህ ያሉ ሰዎች ለገዛ ሆዳቸው እንጂ ለጌታ ለኢየሱስ ክርስቶስ አይገዙምና። እግዚአብሔር ይጠብቀን። በእውነት እኔ እንደዚህ ሆኜ እንዳልገኝ ሳላውቅ የቆምኩ መስሎኝ ስቼ እንዳልገኝ ሳላውቅ የቆምኩ መስሎኝ ወድቄ እንዳልገኝ ማሰናከያ ለማንም ሆኜ እንዳልገኝ ለእግዚአብሔር ስራ ለወንጌል ስራ እንቅፋት ሆነን እንዳንገኝ ከእኛ እያንዳንዳችን እንደ እግዚአብሔር ቃል የምናስተውል ለእግዚአብሔር ፈቃድና ሀሳብ ለእውነተኛ ወንጌል የምንቆም እንጂ ለሆዳችን የምናድር እንዳንሆን። እንደዚህ ያሉ ለገዛ ሆዳቸው እንጂ ለጌታችን ለክርስቶስ ኢየሱስ ወንጌል አይገዙምና ይላል። በእውነት ከወንጌል ጋር ወግነን መቆም ይሁንልን። ከእግዚአብሔር ሀሳብ ጋር ወግነን መቆም ይሁንልን። ከቃሉ እውነት ጋር እሱ እግዚአብሔር አምላክ ቢሰብረንም ይጠግነናል። ወገኖቼ፣ በሚያሞካሽ ቃል እየተቆለባበስን ከእግዚአብሔር ፈቃድና ሀሳብ ከወንጌል አላማ ጎለን ከምንገኝ እግዚአብሔር አምላክ ገስጾ እግዚአብሔር አምላክ መክሮ እግዚአብሔር አምላክ ቆንጥጦ አጽንቶ ቢያቆመን ይሄ ለእኛ ይበጀናል። ፍጻሜያችንን ያሳምራል። መንገዳችንን ያቃናል። ዘመናችንን እንደ እግዚአብሔር ፈቃድና ሐሳብ ለእግዚአብሔር ዓላማ ኖረን እንድንፈጽም ይረዳናል። እንዲህ ያሉ ግን ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ ወንጌል አይገዙምና። ነገር ግን ምን ያደርጋሉ? ይላል በሚያቆላምጥ ንግግር ተንኮል የሌለባቸውን ሰዎች ልብ ያስታሉ። እግዚአብሔር ይጠብቅን። እግዚአብሔር ያያል፣ የምናደርገውን ሁሉ ያያል። እግዚአብሔር ልብና ኩላሊትን ይመረምራል። እግዚአብሔር መንፈስን ይመዝናል። ከሰው ፊት መልካም መስለን እየታየን በእግዚአብሔር ፊት ቀለን እንዳንገኝ፣ ወገኖቼ እንደ እግዚአብሔር ቃል ማስተዋል ይሁንልን። የምናሰናክል ለጌታ ስራ እንቅፋት የምንሆን በቅዱሳን ህብረት መካከል ሕይወትና በረከት ባዘዘበት መንፈስ ቅዱስ ባለበት በዚያ መካከል መለያየትን የምንዘራ ማሰናከያን የምናደርግ ለወንጌል እንቅፋት ለሚጸለየው ጸሎት እንቅፋት የምንሆን እንዳንሆን ከተያዝንበት ነገር ልንወጣ ወደ እግዚአብሔር ቃል ወደ ቃሉ እውነት ወደ እግዚአብሔር ምክር ወደ እግዚአብሔር ግሳጼ ብንመለስ ልባችንን ብናቀና ያን ጊዜ ጸንተን መቆም ከጌታም ዘንድ ሞገስን ክብርን መቀበል ይሆንልናል። ነገር ግን እንደዚህ ያሉ ሰዎች መልካሙን ትምህርት የሚቃወሙ ሰዎች እንደነዚህ ያሉ ሰዎች መለያየትን ያደርጋሉ፣ መከፋፈልን ያደርጋሉ፣ ማሰናከያ ይሆናሉ፣ ለጌታ ወንጌል እንዳይፈጥን እንዳይቸኩል እንዲህ ካሉ ሰዎች ፈቀቅ በሉ። እንዲህ ያሉት ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና በመልካም በሚመስል ንግግር በሚያቆላምጥ በሚያቆለባብስ ንግግር ተንኮል የሌለባቸውንም ሰዎች ልብ እያስታሉ። እግዚአብሔር ያያል። ከዚህ መጠበቅ ይሁንልን ወገኖቼ። እንደ እግዚአብሔር ፈቃድና ሐሳብ ግን መከራ ቢሆን እንኳን ተቀብለን ከጌታ ዘንድ ዋጋችንን እንድንቀበል እርሱ በሚያይን በጌታችን በአምላካችን ፊት ሁለንተናችን የተጎለጠና እየተራቆተ ነው። ሰውን በሚያባብል ቃል ልንሸነግል፣ በሚያቆለባምስ ቃል ልናስት፣ ልናሰናክል እንችላለን። ነገር ግን ለየትኛውም ስራችን እግዚአብሔር ዋጋችንን ተምኖ ይከፍለናል። እግዚአብሔር አይቸኩልም። ነገር ግን በጽድቅ ብንኖር፣ በአመፅ ብንመላለስ እግዚአብሔር ዋጋችንን ሊሰጠን ይመጣል። ነገር ግን ከእግዚአብሔር ከጽድቅ ሐሳብ ጋር በጌታ በኢየሱስ ስም ፀንተን መቆም ይሁንልን። እግዚአብሔር ይርዳን። ለበጎ ነገር ጥበበኞች፣ ለክፉም የዋሆች እንድትሆኑ ወዳለው እግዚአብሔር እንደዚሁ እንደ ቃሉ ያድርገን። ለበጎ ነገር ጥበበኞች አድርገን እግዚአብሔር ለሚከብርበት ለእግዚአብሔር ዓላማ ለወንጌል ዓላማ ጥበበኞች አስተዋዮች ሆነን ከክፉ እርቀን ሸሽተን ማሰናከያ ከሆኑ በሚያቆለባብጥ ቃል ሸንግለው ከእግዚአብሔር ክብር ከእግዚአብሔር አጀንዳ ከወንጌል ዓላማ ከሚለዩ ሰዎች ተጠንቅቀን ጥበበኞች ሆነን ሸሽተን፣ ነገር ግን ከእግዚአብሔር ሀሳብ ጋር ወግነን የተዘጋጀልንን አክሊል የምንወርስ ሩጫችንን ሮጠን የምንፈጽም ወደ ኋላ የማናፈገፍግ እግዚአብሔር ያየናል። እግዚአብሔር ይጠይቀናል። ከእርሶ የተቀበልነውን ደግሞ ይህና አገልግሎት ይህን የከበረውን ወንጌል ከትውልድ ትውልድ ማሻገር እንድንችል የተሰጠንን አደራ መፈጸም እንድንችል እግዚአብሔር ጥበበኞች አድርገን እግዚአብሔር አስተዋዎች አድርገን ለበጎ ነገር ጥበበኛ ለክፉም የዋሆች እንድትሆኑ እወዳለው። የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። አሳቹ ክፉ እንደ ቃሉ የተቀጠቀጠ ይሁን። እኛ በነገር ሁሉ ማስተዋል ይሁንልን፣ መንቃት ይሁንልን፣ በጥንቃቄ በጥበብ ለማንም ማሰናከያ እንዳኑን ደግሞ ለሚያሰናክሉ መለያየትን፣ መከፋፈልን በመካከላችን ለሚዘሩ ተጠንቅቀን ልንመላለስ ከእንደዚያ አይነቱ ነገር ልንርቅ ልንሸሽ፣ እንደዚህ ያሉቱ ለገዛ ሆዳቸው እንጂ ለእግዚአብሔር ለክርስቶስ ኢየሱስ ወንጌል አይገዙምና እንደሚል እኛ ግን በጥበብ በማስተዋል ለክርስቶስ ወንጌል በመገዛት የተሰጠንን አደራ ፈጽመን እንድናልፍ ወንጌልን ከትውልድ ትውልድ እንድናሻግር እግዚአብሔር በነገር ሁሉ እንደ ቃሉ የሆነ ማስተዋልን ይስጠን። መንቃት ይሁንልን። በህብረታችን መካከል በምናገለግልበት ቸርች በስፍራ ሁሉ እንደ እግዚአብሔር ቃል የሆነ ማስተዋል እንደ እግዚአብሔር ቃል የሆነ ጥበብ እንደ እግዚአብሔር ቃል የሆነ መንቃት በኢየሱስ ክርስቶስ ስም ከወንጌል ጋር ከእግዚአብሔር ፈቃድ ጋር ከልቡ አጀንዳ ጋር የሰውን ቃል ሕይወት የሌለበትን መለያየት፣ መከፋፈል የሚዘራውን በሚያባብል ቃል የሚያታልለውን በመንቃትና በመቃወም ነገር ግን ከእግዚአብሔር ዓላማ ጋር ወግነን ይህንን የተሰጠንን አደራ በትጋት በንቃት ፈጽመን በመጨረሻም በጌታ በአምላካችን ፊት የማያሳፍር ሰራተኛ ሆነን ያለሀፍረትና ያለመሸማቀቅ መቆም እንድንችል እግዚአብሔር አምላክ ይርዳል። ክብር ለጌታ ለኢየሱስ ክርስቶስ ይሆን። እንደ ቃሉ የሆነ ማስተዋል ይሆንልን። ሃሌሉያ ኢየሱስ